ከ ከሀያ ዓመታት ወዲህ ያለንበት መጋቢት ወር የመጨረሻዎቹ ቀናት ገደማ ሁለት ታላላቅ ታሪካዊ የስኬት ጅማሮዎች የታዩበት ነበር። ሁለቱም መጋቢት 24 ቀን መሆናቸው ደግሞ የታሪክ ግጥምጥሞሹን አጉልቶታል። የመጀመሪያው መጋቢት 24 ቀን 2003 ዓ ምህረት ታላቁ የኢትዮጵያ ሕዳሴ ግድብ የመሠረት ድንጋይ የተጣለበት ዕለት ነው። መጋቢት 24 2010 ደግሞ የለውጡ መንግስት አንድ ብሎ ስራውን የጀመረበት ዕለት። ታላቁ የኢትዮጵያ ህዳሴ ግድብ መላ ኢትዮጵያውያን ተስፋ አድርገውበት የነበረ ሲሆን፣ በአንድ ወቅት ግን ለፍጻሜ የመብቃቱ ነገር አጠራጣሪ እስከ መሆን ደርሶም ነበር። መጋቢት 24 2003 ዓ ም የተጀመረውና በቀጠሉት ዓመታት በበርካታ የውስጥና የውጭ መሰናክሎች ሲደነቃቀፍ ቆየ። እናም 2010 በተመሳሳይ ዕለት ኢትዮጵያውያን እንዳይናቸው ብሌን ለሚሳሱለት ለታላቁ የህዳሴ ግድባቸው መጠናቀቅም ሆነ በአጠቃላይም ከድህነት በመውጣት በኢኮኖሚ ለማደግ ለመልማትና ለመበልጸግ ሕልሞቻቸው ስኬት የለውጡ መንግሥት ተወለደም። ጤና ይስጥልኝ የተከበራችሁ አድማጮቻችን ይህ ከፋና ሚዲያ ኮርፖሬሽን የሚተላለፍላችሁ ሳምንታዊው ዳሰሳ ነው። የዛሬው ዳሰሳችን ሁለቱን የመጋቢት 24 ፍሬዎች ታላቁ የኢትዮጵያ ህዳሴ ግድብና የለውጡ መንግሥት ያለፉት ሰባት ዓመታት ክንውኖችና ስኬቶችን በመጠኑ ይቃኛል። አዘጋጅና አቅራቢ ተስፋዬ አለነ። በዓለማችን የውሃ ፖለቲካ የምሁራንን ቀልብ የሳበው የታላቁ የኢትዮጵያ ህዳሴ ግድብ ግንባታም ምንም እንኳ በኢትዮጵያና በታችኛው ተፋሰስ አገራት መካከል ጊዜያዊ የሆነ የሐሳብ ልዩነት በመፍጠር የሐሳብ ተቃርኖዎችን ይዞ ቢመጣም ለተፋሰሱ አገራት የረጅም ጊዜ ቀጠናዊ ትብብር ትልቅ ሚና እንደሚኖረው የዘርፉ ምሁራን በተደጋጋሚ ይናገራሉ። በዓለማችን የድንቃ ድንቅ መዝገብ ውስጥ ረጅሙ ወንዝ በመባል የሚታወቀው የናይል ወንዝ 11 የምሥራቅና የሰሜን አፍሪካ ሀገራትን ድንበር የሚያቋርጥ ሲሆን በደቡብ ከታንዛኒያና በምስራቅ ከኢትዮጵያ ተነስቶ ወደ ሱዳንና ግብፅ መዳረሻውን ካደረገ በኋላም ወደ ሜዲትራንያን ባሕር እንደሚገባም በብዙ መጻሕፍት ሰፍሮ ይገኛል። ምንም እንኳን የውሃ ተፋሰሱ 11 ሀገራትን ቢያካትትም እንደ አውሮፓውያን አቆጣጠር የ1929 እና የ95 9 ዓመተ ምህረት የቅኝ ግዛት ስምምነት መርህን መሰረት በማድረግ የውሃ አጠቃቀሙ በሁለት ሀገራት የበላይነት ተይዞ ረዘም ላለ ጊዜ መቆየቱም የሚታወቅ ነው። ወንዙ ከሚያመነጨው ዓመታዊ የውሃ ፍሰት ውስጥ 84 ቢሊዮን ኪቢክ ሜትር ውሃም ወደ ታችኛው ተፋሰስ ሀገራት የሚፈስ ሲሆን ከዚህ ውስጥ ግብፅ 66 በመቶና ሱዳን 22 በመቶን እንደሚጠቀሙበት፣ ቀሪው 12 በመቶ የሚሆነው ደግሞ በትነት መልክ የሚባክን መሆኑን ጥናታዊ መረጃዎች ያመለክታሉ። የወንዞች ሁሉ አውራ ስለሚባለው አባይና ስለ ታላቁ የኢትዮጵያ ሕዳሴ ግድብ ግንባታም ብዙ ተብሏል፣ ብዙ ተነግሯል፣ ብዙ ተጽፏል። ከናይል ወንዝ 86 በመቶ ውሃ የሚመነጨው ከኢትዮጵያ ሲሆን ቀሪው 14 በመቶ ደግሞ ከነጭ አባይ የሚገኝ ነው። አባይ ለግብፅ የባህላዊና ዘመናዊ የመስኖ ልማት ዋነኛ አውታር ሆኖ አገልግሏል፣ አሁንም በማገልገል ላይ ይገኛል። በዚህም ግብፅ የተለያዩ አትክልትና የፍራፍሬ ምርቶችን ከራሷ አልፎ ለዓለም ገበያ እያቀረበች የውጭ ምንዛሬ ዋስትናዋ አድርጋው ትገኛለች። ከዚህም በተጨማሪ ሰው ሰራሽ ሐይቆችን ፈጥራ ከፍተኛ የአሳ ምርት በማምረት ላይ ናት። የቱሪስት መስህቦችን ባለቤት ነች ግብፅ። ከዚህም ጋር በተገናኘ ተጨማሪ የቱሪስት መስህብ ታገኝበታለች። በአንጻሩም አብዛኛው የኢትዮጵያ አካባቢ በተለያዩ ምክንያቶች ተራቁቶ የአፈሩ ለምነት እየሳሳ በመሄዱ ምክንያት በሚያጋጥመው የዝናብ እጥረት ለተደጋጋሚ ድርቅና ረሃብ ተጋላጭ እንድንሆን አድርጓል። ዝናብ ላይ ጥገኛ ሆኖ የኖረው የኢትዮጵያ ግብርናም በተለያዩ ዓመታት ተደጋጋሚ ፈተናዎች ጋር ሲጋፈጥ ኖሯል። ሀገራችን ኢትዮጵያ ወደ ታችኛው ተፋሰስ ሀገራት ከሚሄደው የውሃ ክፍል ውስጥ 86 በመቶና ከዓመታዊው የዝናብ ፍሰት ደግሞ 95 በመቶ የሚሆነውን ድርሻ ለወንዙ በማዋጣት ከተፋሰሱ ሀገራት በግንባር ቀደምትነት የምትጠቀስ ናት። ካለፉት አስር ዓመታት ወዲህ በላይኛው ተፋሰስ ሀገራት እንደ አብነትም በኢትዮጵያ የተፈጠሩ መሠረታዊ የፖለቲካና የኢኮኖሚ ለውጦች በወንዙ ለመልማት በሚደረጉ ፍላጎቶችና ጥረቶች ከታችኛው ተፋሰስ ሀገራት የቅኝ ግዛት ትርክቶች ጋር የሚቃረኑ ሆነዋል። ኢትዮጵያም በተፋሰሱ ሀገራት ላይ ያላት የፖለቲካ ተሰሚነት በተለይም ካለፉት ሰባት ዓመታት ወዲህ ኢትዮጵያ በአብዛኞቹ የተፋሰሱ ሀገራት ላይ ያላት የፖለቲካ ተሰሚነት እየጨመረ መምጣቱም ለታላቁ የኢትዮጵያ ሕዳሴ ግድብ ግንባታም ከፍተኛ አስተዋጽኦ ካበረከቱት መካከል ተጠቃሽ ነው። ኢትዮጵያም መጋቢት 24 ቀን 2003 ዓመተ ምህረት ታላቁ ሕዳሴ ግድብ ግንባታን በይፋ ስትጀምር ከመላ ኢትዮጵያውያን በተጨማሪም በተፋሰሱ ሀገራት ጎረቤት ሱዳንንም ጨምሮ የቦንድ ግዢ በማድረግና ስራውን ለማቀላጠፍ የሚያግዙ የግንባታ መሳሪያዎችን በማቅረብ ያደረጉት ድጋፍ በቀጠናው ለሚኖረው በጋራ የማደግ የትብብር መንፈስ እንደ ትልቅ ማሳያ ተደርጎም ይወሰዳል። የታላቁ የኢትዮጵያ ሕዳሴ ግድብ ግንባታ የሚከናወንበት ቦታም ለጎረቤት ሱዳን ቅርብ መሆኑና በኢትዮጵያ በኩል በዋናነት ለኃይል ማመንጫ የሚውል በመሆኑ አገሪቱ ከቀጠናው ሀገራት ጋር የጀመረችውን የኃይል ሽያጭ በሰፊው ለማዳረስ የሚያግዝ ነው። በቀጠናው የሚኖረውን የኢኮኖሚ ትብብር ማዕቀፍ ለማጠናከርም ከፍተኛ አስተዋጽኦ ይኖረዋል። በቀጣይም በተፋሰሱ ሀገራት በኩል በናይል ወንዝ ላይ ለሚነሱም የልማት ፍላጎቶች የታላቁ ህዳሴ ግድብ ትልቅ መነሻ ሆኖ በማገልገል ሀገራት ቀጣናዊ ትስስር የሚፈጥሩ የልማት ሐሳቦች ላይ በትብብር ለመስራት የሚያግዙም የጋራ ዕቅዶች እንዲኖሯቸውም ድጋፍ ያደርጋል። ታላቁን የኢትዮጵያ ህዳሴ ግድብን ለማጠናቀቅ አንድ ቀን እስኪቀረው ድረስ የልማት ንቅናቄው መቀጠል እንዳለበትም የግድቡ ማስተባበሪያ ጽሕፈት ቤት ይናገራል ይህ የተገኘው ትልቅ ዕድል ሁሉም ተረባርቦ ፕሮጀክቱም አንድ ቀን እስኪቀረው ድረስ ንቅናቄው ላይ በመሳተፍ ደስታውን ለመካፈል ስጦታውን ማበርከት ይገባዋልም ነው ያለው ህብረተሰቡ ያዋጣው ገንዘብ ትልቅ ቁም ነገር ላይ ውሎ ውጤቱን ሲያየው እጅግ የሚኮራበት ጉዳይ ነው። ይህ የልማት ንቅናቄ ልክ አድዋ ላይ ኢትዮጵያውያን ያሳዩት አንድነትና ኅብረት እንዲሁም ሙሉ የሀገር ፍቅር ተነሳሽነት የታየበት እንደመሆኑም በዚሁ ተምሳሌትነቱም ሊቀጥል ይገባዋል። የሕዳሴ ግድብ ግንባታ የአሁኑ ትውልድ ትልቅ የልማት አርበኝነት እንድንጎናጸፍ ዕድል የሰጠው የይቻላል መንፈስና ጀምሮ የመጨረስ ህልምን እውን ያደረገበት ትልቅ ስኬትም ነው። ታላቁ የሕዳሴ ግድብ በቀጣይ ለብዙ ፕሮጀክቶች ልምድና መሰረት የሚሆን ሲሆን የፕሮጀክቱ ክንውን ከጅማሬው አንስቶ አሁን ሊመረቅ ጥቂት ወራት እስከቀሩበት ደረጃ ድረስ እያንዳንዱ የሥራ ሂደት ለታሪክ የሚቀመጥ በርካታ ሰንሰለቶችና ቀበቶች የያዘም ነው። መጪው አዲስ ዓመት መስከረም ላይ ሁሉም ኢትዮጵያውያን ተባብረው ሪቫኑን ይቆርጣሉ የሚል ተስፋ ተይዟል። በመሆኑም እስከ መጨረሻዋ የመመረቂያ ዕለት እያንዳንዷ ቀን የፕሮጀክቱን ወጪ ትጠይቃለች። ስለዚህም የቦንድና የስጦታ ድጋፎች ተጠናክረው ሊቀጥሉ ይገባል። ታላቁ የኢትዮጵያ ህዳሴ ግድብ በመላ ኢትዮጵያውያን የተባበረ ክንድ ስራው ይጀመር እንጂም መሃል ላይ መደነቅ አቀፎች ግን አጋጥመውት ነበር። የለውጡ መንግስት መምጣቱን ተከትሎም ተንገራቅጮ የነበረውን የግድቡ ግንባታም እንከኖቹ ተስተካክለው ዳግም ላይቋረጥ በተከታታይ የግንባታ ምዕራፍ ውስጥ ተመልሶ ገባም በአንድ ወቅት የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ተገኝተው አድርገውት በነበረ ንግግርም የህዳሴ ግድቡ ብዙ እየተፈተንበት ያሉ ነገሮች ቢኖሩትም ለኢትዮጵያ ህዝብ ቃል በገባነው መሠረት እናሳካዋለን ብለው በተናገሩት መሰረት። ጠቅላይ ሚኒስትሩና መንግስታቸው ቃላቸውን በተግባር መፈጸም ችለዋል። ጠቅላይ ሚኒስትሩ በዚያን ወቅት የታላቁ ህዳሴ ግድብ ግንባታን እንጨርሰዋለን፣ የታላቁ ህዳሴ ግድብ ግንባታን የምንጨርሰው ልጆቻችንን መጀመር ብቻ ሳይሆን መጨረስም እንደምንችል እንዲያውቁት ስለምንፈልግም ጭምር ነው በማለት መናገራቸውም አይዘነጋም። ሀገራዊ ለውጡ ታላቁ የኢትዮጵያ ህዳሴ ግድብ ወሳኝ ምዕራፍ ላይ እንዲደርስ ማድረግ ያስቻለ ነው። መንግሥት ባለፉት ሰባት ዓመታት በተለይ ፕሮጀክቱ ላይ ልዩ ክትትል እያደረገ በመሆኑና የሕዝብ ተሳትፎም ሳይጓደል በመቆየቱም ለተገኘው ስኬት ወሳኙን ድርሻ ይይዛል። በዚህም አሁን ላይ ከሕዝብ በአንድ ወር ውስጥ ብቻ እስከ 200 ሚሊየን ብርና በዓመት ደግሞ እስከ አንድ ቢሊየን ብር ድጋፍ እየተደረገ ነው። ከዚህ ቀደም የግድቡ ግንባታ መጓተት በህብረተሰቡ ዘንድ አመኔታ አሳጥቶ ነበር። ይሁንና የለውጡ መንግሥት በወሰደው እርምጃም የግድቡን ግንባታ ለማጠናቀቅ ወሳኝ ምዕራፍ ላይ እንዲደረስ አስችሎታል። ግድቡ መንግሥትና ሕዝብን ያስተሳሰረም ከብድርና እርዳታ አስተሳሰብ ነፃ መሆንን ያሳየም እንዲሁም ፕሮጀክት መጨረስ አቅምን ያመላከተ መሆኑም ይነገርለታል። በቀጣዮቹ ስድስት ወራት የግድቡ ግንባታ ሙሉ በሙሉ ተጠናቆም ሪቫን እስኪቆረጥ ድረስም መላ ኢትዮጵያውያን እስካሁን በማድረግ ላይ ያሉትን ድጋፍ አጠናክረው ሊቀጥሉ ይገባል። የለውጡ መንግሥት መላ ኢትዮጵያውያን እንዳይናቸው ብሌን ለሚያዩትና ለሚሳሱለት ለታላቁ ሕዳሴ ግድብ ግንባታና ስኬት ብቻ ሳይሆን በአጠቃላይ ከድህነት ወጥቶም ለማደግ ለመልማትና ለመበልጸግ ያላቸውን ተስፋም እውን ማድረግ የቻለ ነው። ለዚህም የተለያዩ ማሳያዎችን መጥቀስ ይቻላል። በጥቅል በግብርና ልማት የምግብ ሉዓላዊነትን በማረጋገጥ የቱሪዝም መዳረሻዎችን በማስፋት ለሀገር ኢኮኖሚ የሚያበረክተውን አስተዋጽኦ እንዲያድግ በማስቻል እንዲሁም ከሰባት ዓመታት በፊት አጋር የሚል ስያሜ የተሰጥቷቸውም የዳር ተመልካች የነበሩ ክልሎችን በሀገራቸው ኢትዮጵያ ጉዳይ እኩል መካሪና እኩል መሪ እንዲሆኑ በማድረግ ረገድ የለውጡ መንግሥት የተጫወተው ሚናም አይተኬ ነበር ማለት ይቻላል። በሀገር ጉዳይ ላይም ለዓመታት የዳር ተመልካች ሆነው የቆዩትና አጋር የሚል ስያሜ ተሰጥቷቸው የነበሩ የክልል ፓርቲዎች በሀገራዊ ውሳኔዎች የዳር ተመልካች ሆነው ቆይተው ነበር። ቀደም ብሎ በነበረው ፖለቲካዊ ሂደትም ከሀገራዊ ውሳኔዎች ከመራቅ ባለፈም በገዛ ክልላቸው ባይተዋር የምስለኔ ሹመኛ ተገዢ እንዲሆኑም ሲደረግ ቆይቷል። ይህ ሁኔታም ከሰባት ዓመታት ወዲህ ተቀይሮም ሀገር የለውጥ ሂደት በጀመረች ማግስት አጋር መደበኛ ውሳኔ ሰጪ የሚሉትን ስያሜዎች በመቀየር ሁሉም ኢትዮጵያዊ በሀገራዊ ጉዳይ እኩል ወሳኝና የባለቤትነትም ስሜት እንዲሰማው ማድረግ ተችሏል። የለውጡ ሂደት የፈጠራቸው ምቹ መደላድሎችን በመጠቀም የተለያዩ ክልሎች ህዝቦች ኢኮኖሚያዊ ተጠቃሚ እንዲሆኑ ከማድረግ ባለፈም ዝግ በነበሩ ተቋማት የተሳትፎ ምጣኔያቸው ከፍ እንዲል እንዳደረገም የየክልሎቹ ነዋሪዎችና አመራሮች በተደጋጋሚ የሚናገሩት ነው። ይህ የምንገኝበት የለውጥ ጊዜ ከጀመረበት ካለፉት ሰባት ዓመታት ወዲህ በምጣኔ ሀብት ረገድም በርካታ የእድገትና ልማት መርታዎች መመዝገባቸውን በስታስቲክሳዊ ማስረጃዎች ጭምር መግለጥ ይቻላል። በግብርናው ዘርፍ ከተመዘገቡ ጉልህ ማሳያዎች መካከል በስንዴ ልማት የታየውን ማንሳት ይቻላል። ኢትዮጵያም ላለፉት 50 ዓመታት የስንዴ ፍጆታዋን ለመሸፈን ከውጭ ስታስገባ ቆይታለች። ለዚህም በየዓመቱ የሀገሪቱን የስንዴ ፍጆታ ለመሸፈን 1.8 ሚሊዮን ሜትሪክ ቶን ስንዴን ታስገባም ነበር። ለሚያስፈልገው የስንዴ ፍጆታም በየዓመቱ ከ600 ሚሊዮን ዶላር በላይ ወጪን ታወጣ እንደነበርም የግብርና ሚኒስቴር መረጃዎች ያመላክታሉ። የመንግስትን ለውጥ ተከትሎ በ2011 ዓ ም ወደ ተግባር የገባው የስንዴ ልማትም በበጋ ወራትና በቆላማ አካባቢዎች ስንዴን በማልማት ውጤትን ማስመዝገብ መጀመሩን ኢትዮጵያውያንና የኢትዮጵያን እድገትና ልማት የሚከታተሉ ሁሉ የሚያውቁት እውነታ ነው። በለውጡ መንግስት ውጤታማ ስራ የተጀመረበት የስንዴ ልማት በቆላማ አካባቢዎች አርሶ አደሮችና ከፊል አርብቶ አደሮች ተጠቃሚ እንዲሆኑ ማድረግ የቻለም ነው። በተለያዩ ክልሎች ቆላማ አካባቢዎች ስንዴን ማልማት የጀመሩ አርሶ አደሮችና ከፊል አርብቶ አደሮችም የሥራ ባህላቸው እንዲቀየር በማድረግ ተጨማሪ የገቢ ምንጭ እንዲሆናቸውም አድርጓል። ሰባት ዓመታት ወዲህ የለውጡ መንግሥት በከፍተኛ ተነሳሽነት ካከናወናቸው ተግባራት ሌላኛውም ቱሪዝምን የተመለከተ ነው። በቱሪዝም ኢንዱስትሪ የተገኘው ስኬትም ኢትዮጵያውያን ብቻ ሳይሆኑ መላ ዓለም የሚመሰክረው ነው። ይህ ስኬት ኢትዮጵያን ወደ ዓለም አቀፍ የቱሪዝም መዳረሻነት እያሸጋገረ የሚገኝ መሆኑን መገንዘብ ይቻላል። ማሳያዎችን እንጥቀስ። ጠቅላይ ሚኒስትር ዶክተር አብይ አህመድ የስንዴ ልማት ጉዞ እጅግ ውጤታማና ወደ ውጭ መላክ የሚቻልበት አቅም መፈጠሩን በጅማሮ ወቅትም መናገራቸው የሚታወስ ነው። በ2011 ዓ ም ህረት በ3500 ሄክታር መሬት የተጀመረው የበጋ መስኖ ስንዴ ልማት አሁን በበጋ መስኖ ብቻ ሽፋኑ ወደ 3.5 ሚሊዮን ሄክታር መሬት አድጓል አሁን ላይም ስንዴን ወደ ተለያዩ ሀገራት መላክ የጀመረችው ኢትዮጵያ በመንግሥት የተያዘው እቅድ ውጤታማ እንደሆነ ማሳያ ተደርጎ ይወሰዳል በዘንድሮው የበጋ ስንዴ ልማት ብቻ በዘር ከተሸፈነው መሬት 172 ሚሊዮን ኩንታል ምርት ለማግኘት እየተሠራ እንደሆነ የግብርና ሚኒስቴር መረጃ ያመላክታል ኢትዮጵያ የምታወጣውን የውጭ ምንዛሬ ከማስቀረት ባሻገር ወደ ውጭ ምርት መላክ መቻሏም የግብርና ዘርፉ ትልቅ ስኬትና ካለፉት ሰባት ዓመታት ወዲህ የለውጡ መንግሥት ካስገኛቸው ድሎች አንዱ ነው ማለት ይቻላል። በበጋ መስኖ የሚለማውን ስንዴ ጨምሮ በመኸር በዘር ከሚሸፈነው መሬትም በየጊዜው የሚገኘው ምርት እያደገ እንደሚሄድ ይጠበቃል። በመስኖና በመኸር ዘንድሮ ብቻ 7.5 ሚሊዮን ሄክታር መሬት በስንዴ የሚለማ ሲሆን ከ300 ሚሊዮን ኩንታል በላይ ምርት እንደሚጠበቅ መንግስት በወቅቱ ገልጿል። እንደ ሀገር በተለያዩ አካባቢዎች እየለማ የሚገኘው ስንዴም የለውጡ መንግስት ቃል ከገባቸውና ተግባራዊ ካደረጋቸው ኢኒሼቲቮች አንዱናም ዋነኛውም ሆኖ ይጠቀስለታል። የኢትዮጵያ መንግስትና ኢትዮጵያውያን የማድረግ አቅማቸውን ካሳዩባቸው መካከል የስንዴ ልማት አንዱ ተደርጎ ይጠቀሳል ስንዴ ለቀጣይ የኢትዮጵያ ኢኮኖሚና ለግብርናው ዘርፍ ማደግም ዋነኛ መንገድ መሆኑን የተገኙ ውጤቶችን ማሳያ በማድረግ በተለያዩ ጊዜያት ምሁራን ይናገራሉ። ኢትዮጵያ ከተረጅነት ወደ ላኪነት የተሸጋገረችበት የስንዴ ልማት በአርሶ አደሩና በከፊል አርብቶ አደሩ ሕይወት ላይም ተጨባጭ ለውጥን ማስገኘቱ እየታየ ነው። የስንዴ ልማት ጓዳችንን ከመሙላት ተሻግሮ ምርትን ለገበያ በማውጣት ተጨማሪ ገቢ እንዲገኝም አስችሏል። የለውጡ መንግሥት የገባውን ቃል ወደ ተግባር መቀየር በመቻሉም ኢትዮጵያ ላለፉት 50 ዓመታት ተረጂ የነበረችበትና በየዓመቱ 600 ሚሊዮን ዶላር ወጪ የምታደርግበት ስንዴን በራስ አቅም በመሸፈን በአፍሪካ ቀዳሚ የስንዴ አምራች ሀገር እንድትሆን አስችሏታል። የለውጡ መንግሥት ካለፉት ሰባት ዓመታት ወዲህ ባከናወናቸው ተግባራት ኢትዮጵያን ከተረጅነት በማላቀቅ ወደ ተሟላ ሉዓላዊነት ለማሸጋገር የሚያስችሉ በርካታ ስኬቶችን አስመዝግቧል። ባለፉት የለውጥ ዓመታት በተገኙ ስኬቶችና ኢትዮጵያውያን ሲያነሷቸው የነበሩ ጥያቄዎችን በተለይም ፖለቲካዊ ማኅበራዊና ኢኮኖሚያዊ ስብራቶች ለውጡ እንዲመጣ ያደረጉ ገፊ ምክንያቶች እንደነበሩ ይታወቃል። ለውጡ ከተገኘ በኋላ የለውጡ መንግሥት የኢትዮጵያን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 የተከበራቸው አድማጮቻችን የሁለቱ መጋቢት ፍሬዎችን የታላቁ ሕዳሴ ግድብ ግንባታ የተጀመረበትን ዕለትና የለውጡ መንግሥት የመጣበትን ዕለት መጋቢት 24ን በተመለከተም ያሰናዳነው ሳምንታዊ ዳሰሳችን በዚሁ ተጠናቀቀም። ተረኛ አዘጋጅና አቅራቢ ተስፋዬ አለነ ነኝ። ሳምንት በሌላ ርዕሰ ጉዳይ እንጠብቃችኋለን። ጤና ይስጥልኝ።